ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በቅድሚያ ግን ሁሌም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ቤተሰቦች ከልብ ከልብ አመሰግናለሁ። እንግዲህ ሰሞኑን ወይም ወራቱን አመታቱን ነው ምለው፣ ምክንያቱም አመቱ ሙሉ ዩቱቡን ያጨናንቁት ቲክቶኩን በቃ ኧረ እነኚህን ልጆች የማናይበት ወዴት እንግባ እስከ መባል ድረስ የደረሱ እንግዲህ አብርሽና ሩታ ናቸው። ብዙዎቻችን እናውቃቸዋለን። አሁን ደግሞ እንግዲህ ነፃነት የምትባል ልጅ የድሮ ፍቅረኛው ነኝ ብላ እያለቀሰች መታለች። እውነት ለመናገር እኔ ከእሷ ጎን ነኝ። በቃ ማለት ከሴት ልጅ ጎን ነኝ ብዬ ነው። ሁሌም ከሴት ልጅ ጎን ነው ከተጎጂ ጎን ማለት ነው። ከሴት ልጅ ብቻ ሳይሆን ሴት ልጅም ወንዶችን ትጎዳለች። ነገር ግን የምናየው ነገር ሁላ ልጅቷ ተጎጂ እንደሆነች ነው የሚያሳየው። ትናንትና እንግዲህ የሰሩት ቪዲዮ እራሷን ለማጥፋት ሞክራለች። አሁን ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው። እንግዲህ ትናንትና የሰሩት ጓደኞቿ እነ ብሩክ እና ሌላም ጓደኞቿ ሆነው ሊጠይቋት ሄደዋል። ጓደኛ ጋር ትሆን ቤተሰቦቿ ግን ያው አልገለጹም። ነገር ግን በጣም ታማ እንደተኛች እና ከዚህ በኋላ ወደ ሚዲያ መውጣት እንደማትፈልግ እየነገረቻቸው ነበረ። እነሱ ግን እኛን አሰድበሽ ወዴት ነው አንቺ የምትጠፊው? ከዚህ በኋላ እስከ ጥግ ድረስ እንሄድበታለን። ተጎጁ ማንም ማን እንደሆነ መረዳት አለባቸው፣ ተመልካችም መረዳት አለበት እያሉ ነበረ። እሷ ግን እኔ ወደ ሚዲያው የወጣሁት ከአሁን ፊትም ምናልባት ማስፈራሪያው ይቀንስልኛል ብዬ ነው እንጂ ለሌላ ብያ አይደለም። ከዚህ በኋላ ወደ ሚዲያውም አልወጣም ብላለች። ያው በተደጋጋሚ ወንድሞቼ፣ እህቶቼ እንዲሁም ደግሞ እናቴም ሳትቀር እየተዘቀዘቀች እየተሰደበች ነው ብላለች። እስካሁን እውነት ለመናገር እኔ እናቷን አላዩሁኝም። እሷም ግን ብዙዎቹ ሲዘቀዝቋት አላዩሁኝም። ብዙዎቹ እንደውም ከሴት ልጅ ጎንነን አበጋዝ፣ እንዲሁ አብርሽ ያው ሄኖክ ድንቁ ነው እስከ ማለት ድረስ የደረሱ ልጆች አሉ ምክንያቱም ብዙ መረጃዎችን እያወጣች ትገኛለች ቀስ ብላ እንግዲህ የቀረው ቪዲዮ ቢኖር አልጋ ላይ ያለ ቪዲዮ ነው የቀረን እሱን እንግዲህ ደግሞ ያው ነገ ተነገ ወዲያ የምታወጣው ይሆናል ቤተሰብ እኔ ግን አንዳንድ ልጆች አላችሁ ሩታ ሴት አይደለችም ከሴት ጎን ምትሉ የምትሉ ልጆች አላችሁ ሩታ ማለት እኮ ማለት ነው ቤተሰቦቿን ዝቅ አድርጋ አዋርዳ ተፈራርማ ሊያውም ተፈራርማ እንግዲህ እሷም እኔ ራሱ ተመካክረናል ታውቃለች ፍቅረኛው እንደሆነች እያወቀች እኮ ማለት ነው። ጥቅመቢስ ሀብታም ሲሆን ወደ ቫይራል ሲወጣ ቪዲዮ እሷም እየሰራች በእርግጥ እሷም እየሰራች ነው። የእሷንም እንትን አለልም ማለት እሷ ናት እዚህ እንዲደርስ የሚያደረገችው። ምክንያቱም በውሸቷ ውሸት በጣም ትችላለች፣ ተክነዋለች ውሸትን እና እንደዛ ስታድ ሲያደግ ፍቅረኛ እንዳለችው እያወቀች ተደርባለች የተፈራረመችው በብር እንደሆነ ሁሉን ነገር እያወቀች ነገር ግን እሷን። ወንድ ልጅ እኮ በነገራችን ላይ ማለት ነው ወንድ ልጅ ማለት ታቃላችሁ፣ ስድብ መሳደብ አልፈልግም እና በቃ ወደ ነፈሰበት ነው ከጎኑ ካለች ጋር ነው። አሁን ሩታን ራሱ ለመተው ምንም ነገር አይከብደውም፣ ምክንያቱም እሱም የሆነ ተቆራርጦ በነገራችን ላይ ማለት ነው ቪዲዮአቸውን ማየት በራሱ በጣም ነው ያስጠላኝ። እነሱ የሚሰሩትን ቪዲዮ አብርሽም እና ሩታ የሚሰሩትን ቪዲዮ በጣም ነው ያስጠላኝ ምክንያቱም እንዲሁም የሆነ ኮሜንት ላይ ጽፌ ነበረ። በቃ አሁን ላይ ብሩ እያለቀ ስለሆነ የሆነ ድራማ ይጀምራሉ ብያችሁ ነበረ። ይችን ልጅ ደግሞ ወደ ሚዲያ እንድወጣ እንድትገፋፋ ያደረጋት እራሱ ነው። ምናልባት ላያወራት ራሱ ይችላል። ምናልባት እኮ በጣም ጎርቷታል። አዎ ጎርቷታል። ነገር ግን በራሱ ጓደኞች እነ ብሩ ምናምን ያውቃቸዋል። የሀገሮቹ ልጆች ናቸው። እናንተም እኮ በሰበቡ ትፈምሳላችሁ፣ እንደዚህ እንደዚህ ብትሏት እኮ እንደዚህ ብታደርግ ትፈምሳላችሁ ብሎ ገፋፍቶ እሷ ወደ ሚዲያ ራሷን ዝቅ እያደረገች። በነገራችን ላይ እሷ በጣም ቆንጅዬ ልጅ ናት፣ ማንም የሚፈልጋት አይነት ሴት ናት። ነገር ግን ገፋፍተ ወደ ሚዲያ እንዲያመጣት ያደረገው እራሱ አብርሽና አብርሽ ብቻ ነው። ሩታ ደግሞ ይሄን በደንብ ነው የምታውቀው። ሩታና አብርሽ እየተወኑ ነው። ብዙዎቻችሁ ሩታዬ ሩታዬ ምናምን ትላላችሁ። እንዴ እናት ቂል ናችሁ። ፍቅረኛ እንዳለችው አውቃ ያረገዘች ያገባች እኮ ሴት ናት ሩታ ማለት። እንዴት ነው ዛሬ ላይ ተጣልታና ተናዳ የምትሄደው እንዴ? ብዙ ድራማዎችን ሰርታለች እኮ ከነዳኒ ጋር፣ ከብዙ ወንዶች ጋር እንትን እራቁታን እየሆነች ኮ ቪዲዮ ኮ ሰርታለች እንዴ። ለምንድን ነው እናንተ ሩታ ሩታ የሩታ ያሳዘንሽኝ የምትሉት? እሷ እየተወነች ነው። ሁሉን ነገር ታውቃለች። አብርሽና ሩታ አሁን ላይ ለሚወለደው ልጅ፣ ለወደፊት ህይወታቸው ግዴታ ድራማ መስራት አለባቸው። ምክንያቱም ቻናላቸው ቀዝቅዞ ስለነበረ ማለት ነው። ገባችሁ? እና አሁን ላይ ልጅቷ ናት እየተጎዳች ያለችው። እቺ ነፂ የምትባለው ልጅ በጣም እየተጎዳች ነው። ምናልባት ይህ እነኚህ ጓደኞቹ ጓደኞቹ የእሱ ጓደኞች ሊሆኑ ይችላሉ ብዬ ነው ማስበው። ይሄ ነብሩክ ምናምን እሱ አሁን ግድም አይሰጠው ምክንያቱም ክብር ስለ ክብር ስለ ቤተሰብ ምናምን በእርግጥ እሱ ቤተሰቦቹን አክብሮ ነው የሩታን ቤተሰብ ነው እንጂ ያዋረደው እሱ አክብሮ ነው። ግን ደግሞ ስለ ሰው ስድብ ስለ ምንም ግድ አይሰጠውም። በቃ አብርሽ ማለት የገንዘብ ሰውና የገንዘብ ሰው ብቻ ነው። ስለዚህ እሱ ገንዘብ ስለሆነ የሚፈልገው እንዲገፋፏ ትፈምሻለሽ እንደዚህ ብትኝኩ እንደዚህ ብሰሪ እንደዚህ ታደርጊያለሽ ብለው ወደ ሚዲያው መታ ይበልጥ እንድትቆስል ነው እያደረጋት ያለው ማለት ነው። አብርሽ እንደዛ ነው እያደረገ ያለው ምክንያቱም እሷ የእውነት ልቧ ተጎድቶ የእውነት ፍቅረኛው ነች። በቃ መቶ ፐርሰንት ማለት ነው ፍቅረኛው ነች። ነገር ግን እዚጋ አሁን እሷ ግብቶ እስኪ እናንተ በራሳች ቦታ አስቡት ማንኛዋ ሴት ነች ወደ ሚዲያው የምትወጣው በጣም ተጎድታ? እንደውም እሱን ለመርሳት ከሱ ደግሞ የተሻለ ሰው የተሻለ ጠብሶ ወይንም የተሻለ ሰው ሆኖ መታየት ነው እንጂ እንዴት ነው ሚዲያው ላይ መጥቼ ራሴን እስከ ማጥፋት ድረስ እያለቀስኩ እንዴት ነው ለሱ እንደውም እንዲያስደስተው የማደርገው? ነገር ግን ይችልች ጓደኞቿ እነኝህ ሆንዶቹ እየገፋፏት ነው፣ እንደዚህ ብሰሪ እኮ እንደዚህ ትፈምሻለሽ፣ እንደዚህ እኮ ብታደርጊ ትልቅ ትሆኛለሽ። በተለይ የፍቅርን ነው በፍቅር የፍቅርን ተውና ትወና ነው ይዛ የመጣችሁ ማለት ፍቅር እውነቷን ሊሆን ይችላል፣ ያን ጊዜ ያወራችን ነገር። ግን እሷ እያንዳንዷን የፍቅርን ቪዲዮ አይታ ነው የሰራችሁ። ምክንያቱም እንደዚህ ያልኩበት ምክንያት ምንደሆን ተቀላችሁ እያስፈራሩኝ ነው፣ እናቴን እየዘቀዘቁ ነው፣ እየሰደቡኝ ነው፣ እንደዚህ ትላለች። እንደ በቃ ማለት ማንም የሚያስፈራራሽ ሰው የለም። አወተሽ ተናግረሻል። በቃ እኛ ኮ እርግጠኛ መረጃሽን ምናምን ስታወጭ እኮ ያመንሽ ነው አይደለም እን ስለዚህ ራስሽን ማጥፋት ምን ምንድን ነው ያንቺ አሁን የሚጠቅምሽ። በእርግጥ እነሱ እነኚህ ጓደኞቿ እነኚህ እነ ብሩክ ምናምን የሚባሉት ለራሳቸው ቻናል እድገትም እሷንም አብርሽን ብሏቸው ነው ተልከው ነው የሚመስለኝ። ማለት ነው እንደዚህ ብትሏት እኮ እንደዚህ እሺ ትላለች። እና እኔም እሰራለሁ እነሱም እናንተም ትሰራላችሁ። እሷ የራሷ ጉዳይ ክብሯ ቢቀነስ ምን ቢል ምንም ግድ አይሰጠው። ምክንያቱም ሩታንም ብዙ ጊዜ አዋርዶና ዝቅ አድርጎ ከፍ ዝቅ ከፍ ዝቅ አድርጎ ነው እዚህ የደረሰው። እኔ እንጃ ሽምግልናው ራሱ የእኔ ሽምግልና የእውነት የተላከ አይመስለኝም። ሰርግ ራሱ የእውነት የእውነት አይመስለኝም። ምክንያቱም በማማማት ነው የተደገሰውም በእርግጥ እነሱ ፔንጤ ስለሆኑ መብታቸው ነው። ነገር ግን እዛ ሰርጉ ላይ ታዳሚዎቹ ናቸው ተጠያቂ መሆን ያለባቸው፣ በጾም ምድር ሄደው ሰርግ ብለው ሲሰርጉ ማለት ነው። እሷ ግን ያው እኔ እርግዝናው አላውቅም ማለት ሆዷ ስላበጠ ላምን እችላለሁ። በያብጥ ኖሮ በእውነት እኔ ማመን አልችልም፣ ምክንያቱም በጣም ውሸታሞች ስለሆኑ። አንዳንድ ልጆች ግን አይናቸው እኔ በምን እንደታወረ ራሱ በጣም ነው ግራ ሚያጋባኝ። በቃ ሩታ ሩታ ብለው ሊሞቱ ነው። እንዲ ሩታ እኮ ፍቅረኛ እንዳለችው አውቃ እኮ ከሌላ ከእሱ ጋር እሱ እኮ ሚስቱ እንዲያደርጋት የገፋፋችው እያለቀሰች ሚዲያ ላይ እያለቀሰች፣ በግፊት እኮ ነው እንዲያገባት ራሱ ያደረገችው ቢያገባት ራሱ ማለት ነው። እና ሩታ እኔ አታሳዝነኝም እዚህ ጋር ማለት ነው። ምክንያቱም ራሷን በራሷ ሰዓት ነው ዝቅ ያደረገችው። እሱ አልጎዳትም። ራሷ ለብርና ለገንዘብ ስትል፣ ምናልባት አፍቅረውም ሊሆን ይችላል አላቅም እንደዛ ተገፋፍታ ወደ ሚዲያው እንደዛ ራሷን በቃ እንደሸቀጥ ማለት ነው። ራሷን ብቻ ሳይሆን ቤተሰቦቿን ማዋርዳ ነው እዚህ እንድትደርስ ያደረገችው ነገር። ግን እነ ልጆች አሁን ይችልች ተጨቁናለች፣ ብዙ ነገር አርጓታል፣ ዋሽቷት ይሆናል። በቃ ፍቅረኛው የእውነተኛ ፍቅረኛ ሆነች። ገባችሁ? ሩታ መጀመሪያ ተቀጥራ ከሆነ የሰራችው ፈልጋ ነው ያን ነገር ያደረገችው። የፍቅር ጥያቄ ጠይቂ ሲላት የጠየቀችው ራሷ ናት። ምናልባት ወደው ነው ብዬ ራሱ አላስብም። ምክንያቱም አብርሽ ማለት በቃ በሰው እንደሚወደው የሚያስመስል እንዲወደው ራሱ ክብሩን ዝቅ ሲያደርግ፣ ሰዎችን ዝቅ እንዲሉ ለሴት ግድ የማይሰጠው ሰው አብርሽ ማለት ማለት ነው እና አሁንም ቻናሉ ስለቀዘቀዘ ይህን ነው እያደረገ ያለው። እኔ ግን መናገር የምፈልገው ለነፂ ስለ እነሱ ማውራት ፈልጌ አይደለም፣ ግን በጣም ስለተናደድኩኝ እውነት ማለት እሷ ይሄን ያህል ራሷን ዝቅ ያደረገች አሁንም ለእሱ አይዲያ እየሰጠችው ነው ያለችው። እሷ እየተጠቀመች ሳይሆን ለእሱ አይዲያ እየሰጠችው ነው። በጣም ብዙ ሰው እየሰደባት ነው፣ እና ደግሞ ለነዛ ለጓደኞቿም ለእነሱ መፈመሻ ነው እየሆነች ያለችው። እውነት ለመናገር በሌላ አይዲያ ከሌላ ፍቅረኛ ጋር ሆና ብንመጣ ታድጋለች፣ ሰብስክራይብ የምናደርግሽ ነበረ ነጻነት ተብዬዋ ማለት ነው። እውነት እኔ በጣም የተናደድኩት ትናንትና፣ እንግዲህ ራሷን እስከ ማጥፋት ድረስ ደርሳለች። ለማንኛውም ፈጣሪ እንግዲህ ከአንቺ ጋር ይሁን።